ቤተሰቦች አንድ ሚሊዮን ገብተናል። በጣም ደስ ብሎኛል። ሚሊዮን ይህን የሚያክል ኬክ! ግን ምን በስንት ጊዜ ውስጥ ሁለት ሚሊዮን የምትገቢያ ይመስላል። አይሆን። ፕሮግራማችን አልቋል። ትልቅ ድግስ ነበረ። በመከራ ጨረስ ነው። What's up guys? በሌላ ቪዲዮ ተመልሼ አለው። day 28 ላይ ደርሰናል። ኦልሞስት ሁለት ቪዲዮን የቀረን የሰርቲ ደ ቻሌንጁን ለመጨረስ ማለት ነው። አሪፍ እየሄድን ነው። ሰብስክራይብ እያደረጋችሁ ዛሬ ኬኩን ታቁታላችሁ። አንድ ሚሊዮን ፎሎወር ገብቷል ቲክቶክ ላይ ማለት ነው። ይመችሽ አባቴ ብቻ ዛሬ የኬክ መቁረጽ ስነስርዓት ይኖራል። እኛ ራሳችን ሰርፕራይዝ ልናደርገው ነበረ ኬክ ገዝተን ምናምን ግን ኦልሬዲ እሱ ራሱ ዛሬ ለመቁረስ ፕሮግራም ስላደረገ ሶሄደን ከሱ ጋር እንግዲህ አብረን እንቆርሳለን ኬኩን ማለት ነው። ደስታውን እንካፈላለን። አንድ ሚሊዮን ፎሎወር የገባው እንግዲህ በጣም ብዙ ነው። አንድ ሚሊዮን ፎሎወር እንደምታውቁት ሰው ዛሬ ከእናንተ ጋር አብረን በመሄድ እንግዲህ ሰለብሬት እናደርጋለን። አብረን ማለት ነው የኬኩን አንድ ሚሊዮን ፎሎወር። አሁን እስኪ እንደውልለትና ምን እንደሚል እንሰማዋለን። የት እንደሚቆርስ ራሱ አልነገረንም። ቀለል አድርጎ የሚያከብር ነው የሚመስለኝ፣ እንደዛም ነው ያለኝ። ሶ እስኪ አሁን ደውለን ምን እንደሚል እንሰማዋለን ማለት ነው። በገርማችሁ የላችሁ ኬኩ ማለት ልክ ሶስቴ ከጠራ በቃ ያስይዛለሁ ሳይነሳ ማለት ነው። በሁለተኛው ያነሰዋል በአንደኛው

ለማውራት አልተመቸውም። ስ ያው ላይ ነው ወይስ አይደለም? ነው ላይ ነው ላይ ሆኖ ነው ይታያቸዋል ላይ ነው። ላይቡን አቆርጦ ነው ለዛ የዘጋብኝ እንጂ በደምብ እናወራው ነበር። በቃ እንሂድና ፕሮግራሙን አብረን እናዘጋጃለን ማለት ነው። ላይክ እና ሰብስክራይብ እያደረጋችሁ ሌስ ጎ። ይኸውላችሁ ባለ ልደት ባለ አንድ ሚሊዮን፣ ይኸውላችሁ ኬኩ በቃ ግዴታ ሆኖበት ነው። ኬኩ ኬክ ሊቆርስ ነው ዛሬ። እኔ በደስ ፎቶ ስቱዲዮ ውስጥ እንዴት ምን አንድ ሚሊዮን ሳይሆን ዝም ብሎ አንድ ፎሎወር ነው። ምን እየተሰማችሁ ነው? በዚህ ወስፋት እንደዚህ ስቱዲዮ እያያችሁ ነው። በስመ አብ ጽድት ያለ በቃ ዋው፣ ዋው ነው ስቱዲዮ። ተመችቶኛል። ያሟሟቁ ነው በዘፈን የሚላጥ በነዘር ኬኩ ነው የሚለው

ጸዴ ፍራይስ ነው። ብስኩት መሰለህ። ሰላም ተስፋዬ ትዞራለች። ይሄን የሚያክል ኬክ ግን ምን ሀሳብሽ ነው የገዛሽው ኬክ ነው? ህዝቡን በቁጣ ልጨርሰው ነው እንዴ? ይዛል ቦታ በጣም እንደ ብቻውን ነው ብቻውን ይባላል። ስማ ዳጊ ሲባል አይደል በጣም ቦታ ይዛል። እዚህ ጋር ዳጊ ማለት ጋር እስኪ አወፍራም ጀለስ ነው። ባለፈው ሶስት ሶስት ተጫዋቾች የሚያስቸግረን ያምራል እግዚአብሔርን እስኪ ገባ ግቢ እንጂ ግቢ እኮ ነው ያለሽ፣ ውጪ እኮ አይደለም ያለሽ

ክብሪት ተረስቷል። ያለ ክብሪት በምን ይለኩሶ? ወይ ድንጋይ ገጭ እና ለኩሹ። ቤተሰቦቼ፣ አንድ ሚሊዮን ገብተናል። በጣም ደስ ብሎኛል። እግዚአብሔር ይመስገን። በእናንተ በቤተሰቦቼ ድጋፍ እዚህ ደርሻለሁ። ከዚህ በኋላ ያለውንም ድጋፋችሁ አይለየኝ። በጣም አመሰግናለሁ። ደስ ብሎኛል። አሁን ስንት ሚሊዮን? አንድ ሚሊዮን ቀጣይ ስንት ነን? ሁለት ሚሊዮን ቤተሰቦቻችን ቻችን ያው አንድ ሚሊዮን በእናንተና በእግዚአብሔር ሀይል እዚህ ደርሰናል አሁን ደግሞ ጽድት ጽድት ያለ ስራ ለእናንተ የምናደርስ ይሆናል እናንተ ብቻ ድጋፋችሁ ከኛ እንዳይለይ ቀጣይ አሁን አንድ ሚሊዮንን ቀጣይ ደግሞ ስንት ነን ሁለት ሚሊዮን እንግዲህ ፕሮግራማችን አልቋል ትልቅ ድግስ ነበረ በመከራ ጨረስ ነው በስንት ጊዜ ውስጥ ሁለት ሚሊዮን የምትገባ ይመስላል? ባንዶር ውስጥ የሚገባ ይመስላል? አንዴ አትቅረጸኝ። እንግዲህ እንዳያችሁት በእንደዚህ አይነት ሁኔታ እንግዲህ ሴሌብሬት ተደርጓል። ያበደ ነበረ፣ ቀለል ያለ ማለት ነው። ያበደለ ነገር አልፈልግም ብሎ እኮ። ለማንኛውም ጋይስ፣ ይህንን ይመስላል ማለት ነው ፕሮግራሙ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ በቀጣይ ቪዲዮ እስከምንገናኝ ቻው።